ሰላም ጤና ይስጥልን። የተከበራችሁ የእዮሃ ሚድያ ቤተሰቦች እንደምን ሰንብታችኋል? በእዮሃ ሚድያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። በእርግጥ ዛሬ ማገኛት ባለ ታሪክ ከዚህ በፊት በጣም በርካታ ተመልካቾች ታሪኳን አይታችሁ የተከታተላችሁት ፍቅርተን ነው። ዛሬ ማግኛት በድንገት ነው። እውነት ለመናገር ዛሬ የደውላልኝ ቢሮ መጥቻለሁ ያለችኝ። እስኪ ምን አዲስ ነገር አለ የሚለውን ደግሞ በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ይሆናል ማለት ነው። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ ና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ፣ አብሯችን ቆዩ። እንዴት ነሽ ፍቅርተ? እግዚአብሔር ይመስገን ደህና ነኝ። ሰላም ነው አለን። እግዚአብሔር ይመስገን። ቀጠሮ አለን ዛ ዛሬ ቀጠሮ የለ ነው። ያው ግን በዚህ ሚዲያ ባለታሪኮችን ታሪክ ካቀረባችሁ በኋላ ምናለ አለ አዲስ ነገር ምናለ አለ ብላችሁ ደግሞ በድጋሜ ታቀርባላችሁ። እና ለዛ ነው እኔ አዲስ ነገር ስላለ ለዛ ነው የመጣሁት ዛሬ። አሁን ምን ያህል ጊዜ የሆነ ልጃችሁ? አንድ አመት ከአስር ወር ሆኖ ነው። አንድ አመት ከአስር ወር ማውራት ጀመረ? እንዴት ነው ወንድሽ? ትንሽ ዘግየት ይላል፣ እየሞከረ ነው። እናትነት እንዴት ነው ታዲያ? ጥሩ ነው፣ በጣም ደስ ይላል። እግዚአብሔር ይመስገን ይላል። አሁን ደህና ነሽ አይደል? አዎ፣ በጣም ደህና ነኝ። ከደረሱን መረጃዎች እንግዲህ ለአንቺ ማይቲንክ ነግሮሻል ብዬሽ አስባለሁ። ነገር ውስጥ ነው ኢትዮጵያን ያለው አሁን ከዛ ደግሞ እዛ ነው የሚሉ ነገሮች ነበሩ። አንቺ ምንድን ያለሽ መረጃ ያ እዚህ እንደነበረ ነው አልደወለልሽም? አረ ብቻ ከዛ በፊትም መቶ ነበረ አላወኩኝም እኔ ዛ እንደነበረ ነው ማውቀው። በነገራችን ላይ በዚህ አጋጣሚ መልእክት ላስተላልፍል ወንድሜ፣ ይሄ በጣም መፈታት የሚችል ችግር ነው። ማንም ሰው የራሱ ላይፍ ሊኖረው ይችላል። ዋንስ እንደዚህ አይነት ነገሮች ውስጥ ብዙዎች ገብተው አይተናል። ግን አሁን ትልቁ ነገር የእናንተ አብሮ መሆን አለመሆን መሆን በእናንተ እንትን ላይ እየተወሰነ ነው። ግን ምናልባት እሷን በታሪኳ ላይ እንደገለጸችው ሌላ ቤተሰብ ኖሮ ክም ናም ከሆነ እዚህ ጋር ያለው ልጅ እዚ የተፈጠረው ልጅ ያው የጋራ ልጃችሁ ነው እና እዚህ ላይ ጥሩ ምላሽ እንደምትሰጠን እኔ እኔ እርግጠኛ ነኝ። ምክንያቱም አንዳንድ ሰዎች እየደወሉልን ያሉት በጣም ብዙ ሰዎች ማለት ነው በአንተ ጉዳይ ላይ ስለዚህ በጣም ደስ ይለናል። አግኘን እናውራ፣ እኛ በጣም ዝግጁ ነን። በልጃችሁ ጉዳይ ላይ ማለት ነው ተነጋግራችሁ፣ አንተ የሚገባውን ነገር ለልጁ እያደረግ፣ ልጁ ያው ነገ አገር ተረካቢ ልጅ ነው ስለዚህ ሁለታችሁ ፈልጋችሁ ፈቅዳችሁ እንዳመጣችሁት ሁሉ ሁለታችሁ ተግባብታችው ልጁ የሚያድግበትን መንገድ እንደምታመቻችሁ ተስፋ አድርጋል በጣም በርካታ ሰዎች ደውለውልኛል፣ ከአንቺ ታሪክ ጋር በተያያዘ የየራሳቸውን የሆነ መረጃ ሰጥተውናል። አንቺ ጋስ ምን አለ ማስታወቂያ ያሰሩኝ ባልኩት መሰረት ጥያቄን ተቀብለው ማስታወቂያ ሊያሰሩኝ የፈለጉ ድርጅቶች ስላሉ ለስራ ነው የመጣሽ። ለዛ ነውና ሁለተኛው ፓርት ላይ የመጨረሻው ክፍል ላይ አስታውሳለሁኝ ስራ መስራት ፈልጋለሁ ብለሽ ነበረ እና ማስታወቂያም ብለሽ ነበር፣ ቲክቶክ ምናም እያልሽ ነበር። ሶ ማስታወቂያ የሚያሰሩሽን ሰዎች አገኘሽ። በአንተ ሚዲያ በኩል እንዲቀርብላቸው እዚህ ላይ ስለሆነ ታሪክ የቀረበው ማስታወቂያ ሊያሰሩኝ ያገኙ ሰዎች አሉና አውርተናል። አሁን እየመጣሽ ነው፣ እናገኛታለን። ውይ በጣም ደስ ይበል! ይሄ ማ በጣም የሚበረታታ ነገር ነው። አስታውሳለሁ የመጨረሻው ክፍል ላይ ያው መጠንከር አለብሽ መበረታት አለብሽ በሚል ነገር ከተነጋገርም በኋላ ስራዎችን ብሰራ ማስታወቂያን ብሰራ ቲክቶክ ምናምን ላይ አዎ እንደዛ ነገር ብለሽ ነበር ና በጣም ደስ ይላል። እንግዲህ ስለዚህ እኔም እንግዲህ እንግዶች አይተሻል። ብዙ ሰዎች እየጠበቁ የነበረ ግን ይሄ በጣም ደስ የሚል ነገር ስለሆነ ቅድሚያውን ለአንቺ ይሰጣለሁ ማለት ነው። ስለዚህ መሄድ እንችላለን። እሺ ሰላም ነው። እንደት ነሽ? እንኳን ደህና መጣሽ። በተመሳሳይ ሁኔታ ለአንድ ባለታሪካችን ስጦታ በርክተው ማስጠንቀሻ ነው እንግዲህ ያሉትን ነገሮች በግልጽ እንድትገናኙ እንድታወሩ አድርገን ነበር፣ ግን ሂደቱም እናንተም እምታውቁት ነበር ታውቀው የእሷን ታሪክ እናንተ ሚዲያ ላይ ካየነው በኋላ በተለይም ማስታወቂያ መስራት እፈልጋለሁ ያሉትን ነገሮች ድርጅቶችም ግለሰቦችም አንድ ላይ ሆነን ያሉትን ነገሮች አውርተን ስራዎችን መስራት እፈልጋለሁ ብላ ስለነበረ በዛ መሰረት ነው እሷንም እንግዲህ አግኝተን አውርተናት። ከእናንተ ጋር አንድ ላይ ሆነን መስራት እንደምትፈልግ ስለነገረችን ነው በቀጠሯችን መሰረት ወደዚህ የመጣሁት። ስለዚህ ዛሬ ደግሞ ተረኛ አንችሽ ማለት ነው። ምን አለ ታዲያ? እስቲ ምንድን ነው ለእኔ ለተመልካቾች ያመጣችሁልን ነገር? እንግዲህ ለሰው ልጅ መሰረታዊ ከሚባሉ ነገሮች ውስጥ አንዱ ቤት ነው። በሰባት አመት ውስጥ ከሶስት መቶ በላይ ለሆኑ ሰዎች ቤት ሰርቶ ስላጠናቀቀ ድርጅት ልንነግራችሁን የመጣ ነው ዛሬ። እናም ከዛ ጋር በተያያዘም አሁን ላይ በጣም አጓጊ የሚባሉ ነገሮችን ይዘውልን መጥተዋል። ስለዛ ማርታ በደንብ ታብራራልናለች በጣም ጥሩ እንግዲህ። አንቺም ማርታንም እንግዲህ ስለምትነግሩን መረጃ ለእኔም ለተመልካቾችም እንግዲህ እናመሰግናለን። ከዛ በፊት ግን ማርታ ቅርተን እንዴት መረጣችዋት? እንዴት መረጥሻት? ጥሩ ጥያቄ ነው አሌክስ። ያው ካሁን በፊትም እንዳደረግ ነው እናንተ ደግሞ በቋሚነት የተለያዩ ቤቶች ላይ ያሉትን ታሪኮች ወደ ሚዲያ እያወጣችሁ ሰዎች ያላቸውን ነገር ሼር እንዲያደርጉ እነሱም ሕይወታቸውን መቀጠል እንዲችሉ ሌላውም ደግሞ መሰል የሆነ ታሪክ ያለው ሰው ከእነሱ እንዲማርና ወደፊትም ደግሞ ለሚገጥማቸው ነገሮች በምን አይነት መንገድ ነገሮችን ማየት እንዳለባቸው አስተማሪ የሆኑ ፕሮግራሞችን ታቀርባላችሁ። ሶ ከቀረቡ ፕሮግራሞች መካከል እንግዲህ ፍቅርን የመረጥንበት ትልቁ ምክንያት ምንድን ነው? አሁን ላይ በተለይ ከቴክኖሎጂ ጋር በተያያዘ የራሱ የሆነ ጥሩ ነገሮች እንዳሉት የሰጠን በጣም ብዙ ገጸ በረከቶች እንዳሉ ሁሉ በተቃራኒው ደግሞ አብዛኞቻችን ላይ የጥፋት መንገድም እየሆነ በተለይም ደግሞ ከቴክኖሎጂ ጋር በተያያዙ የምንጠቀማቸው የሶሻል ሚዲያ ፕላትፎርሞችም በማይሆን መንገድ እኛን እኛንም ድራይቭ እያደረጉን ህይወታችንን በማይሆን መንገድ ውስጥ እንዲገባ እያደረገ ስለሆነ ፍቅር የአብዛኛውን ወጣት በተለይም ደግሞ ሴቶች ልክ እንደኔና በእሷ እድሜ ክልል ውስጥ ያሉ ሴቶችን ታሪክ መወከል የሚችል ሆኖ ስላገኘ ነው ነው ለመምረጥም የፈለግ ነው። ከቀረቡት ብዙ ታሪኮች መካከልም ደግሞ እንዳልኩህ አንደኛው ይሄ ምክንያታችን ቢሆንም ከአሁን በፊትም እንደምናደርገው ሴት ናት፣ ሶ ኃላፊነት አለብን እንደ ሰው እንደ ኢትዮጵያዊ ኃላፊነትም አለብን። ከዛም በተጨማሪ ደግሞ ወጣት ናት፣ ሴት ናት። ከሷን ባለፈ ደግሞ በመሀሏ ወይም ደግሞ ልጅም አለ። ስለዚህ እነዚህ ማለት ምንድን ናቸው? እንግዲህ አሁን ላይ ያለችበት በየትኛውም የህይወት መስመር ላይ ብትሆን የተፈጠሩት ነገሮች አሉ። ሶ ከተፈጠሩት ነገሮች በኋላ እንግዲህ ድጋሚ በሁለት እግሯ ለመቆም እየሞከረች ያለች ወጣት ድንቅ ሴት ናትና፣ እሷንም ለማገዝ ያሉትን ነገሮች ለማበረታታት እንዳልኩት ደግሞ የአብዛኛውን ሴት ኢትዮጵያዊ ወጣት ይተካል ወይም ደግሞ ይወክላል ብለን ስላሰብን፣ ለዛ ነው እሷን የመረጥንበት ትልቁ ምክንያት። በጣም ደስ ይላል። እንግዲህ ምናልባት እንደ ፍቅርታ አይነት ታሪኮች እንዳልሹ በየቤቱ በጣም ብዙ አሉ። በተለይ በዚህ በማህበራዊ ሚዲያ ትውውቅ አደለ? ያንቺም እንደዚህ አደለ? ከአንቺም በኋላ ብዙዎች መጥተዋል፣ መከራችን ላይ ከአንቺም በፊት እንደመጡት ማለት ነው። ግን ደስ ይላል። ምንድን ነው ትልቁ ፖይንት እኔ አሁን ይህንን የምትሰጡን መረጃ ከመረጃው ባሻገር ነው እኔ የማየው ባለ ታሪኮቼን እዚያ መጥተው በዛ በሀዘን ስሜት ውስጥ ሆነው ታሪካቸውን አጋርተው በተስፋ መቁረጥ ውስጥ ሆነው ምንም ነገር የለንም ሰው የለንም ብለው ወይም ነገሮች በሙሉ ተበላሽተዋል ብለው በሚያስቡበት ጊዜ ውስጥ እንደዚህ አይነት ነገሮችን ሳይ በጣም ደስ ይለኛል። ነገን ተስፋ እንዲያደርጉ ማድረግ ማለት ነው። ከፈጣሪ ቀጥሎ እኔ አሁን የገንዘቡ የምናምኑ ጉዳይ አይደለም። ሞራል የመጀመሪያ የሚያስፈልገው ለሰው ልጅ መኖር ነው። እኔ ያንን ብዬሻለሁ አይደል? ገና አንቺ በጣም ትንሽ ልጅ ነሽ፣ በጣም ብዙ ስራ ከፊትሽ ይጠብቅሻል፣ ብዙ ነገሮች ከፊትሽ አሉ ብዬ ነግሬያት ነበር። እና ለዛ መንገድ ስለሆናችሁ ማንቂያ ስለሆናችኋት እኔ ላመሰግናችሁ ስለፈለግኩ፣ እኛም እናመሰግናለን። ስለዚህ እንግዲህ ቤት እያለች ነበር። እንግዲህ መሰረታዊ ነገር ለሰው ልጅ ቤት ነው። አዎ ኦፍኮርስ። እንግዲህ ለሰው ልጅ ያስፈልጋሉ ተብለው ከሚታመኑ ነገሮች እንግዲህ ከምግብ ከአየር፣ ከምናምን ከምንለው ቀጥሎ ያው መኖሪያ ቤት እና መጠለያ አንዱ ነው እና እናንተን ደግሞ ምናልባት ባለፈው በተገናኘንበት ጊዜ የነበሩትን ነገሮች ነግረሽን ነበረ፣ በተለይ ከቴምር ፕሮፐርቲ ጋር በተያያዘ ዛሬ ደግሞ የተሻለ ቅድም ፍቅርተን እየሰማዋት ነበረ የተለየ ነገር አጓጊ ነገር ነው ያለችኝ፣ አለ እያለች ነበርና ምንድን ነው ያለው? ምን ይዛችሁ ልንመጣችሁ? መልካም እንግዲህ ቅድም ፍቅር እንዳለችው ድርጅታችን ባለፉት እንግዲህ ሰባት አመታት፣ ወደ ሶስት መቶ በላይ የሚሆኑ ኢትዮጵያውያንን የቤት ባለቤት ያደረገ፣ አሁን ላይ ደግሞ ባለፈውን በተለይ በሰጠነው ማስታወቂያ ላይ የተለያዩ አካባቢዎች ላይ የመኖሪያ አፓርትመንቶችን የንግድ ሱቆችን እየገነባ የአብዛኞቹ ኢትዮጵያውያን የቤት ባለቤት የመሆን ህልምን ኦን እያደረገ ያለ ድርጅት ነው። እንግዲህ ድርጅታችን ቴምር ፕሮፐርቲስ ወይም ቴምር ሪል ስቴት ዛሬ ደግሞ በድጋሚ የመጣ ነው። ካለፉት በተጨማሪ ደግሞ እንዳለችውም አጓጊ የሆኑ ፕሮጀክቶችን ለሽያጭም ስላወጣን በቅርቡም ደግሞ የሚለቀቁ ፕሮጀክቶች ስላሉ እንግዲህ እሷንም ለመደገፍ ከዛም ባለፈ ደግሞ ምርትና አጠቃላይ ያሉትን አገልግሎቶችም ተደራሽ ለማድረግ ነው ዛሬ ድርጅቴን ወክዬ ይዜ የመጣሁት ማለት ነው። ሰው ምን አለ ካልከኝ በቅርብ እንግዲህ ለሽያጭ አወጣናቸው እየገነባናቸው ያሉ የተለያዩ ፕሮጀክቶች አሉን። ስለዚህ እንግዲህ ዛሬ ከፍቅር ጋር አንድ ላይ በመሆን ይዘናቸው ስለመጣናቸው ና እየመጡ ስላሉ አጓጊ ፕሮጀክቶቻችን መረጃው ልንሰጣችሁ ነው። ወደ እናንተ የመጣ ነው ማለት ነው። ሶ ከመጀመሪያው ፕሮጀክታችን ልጀምርና ና ሳር ቤትን መቼም የማያውቅ ሰው የለም። የአፍሪካ ህብረት መቀመጫ የሆነች ኦልሞስት ከኛ ፕሮጀክት እንኳን በቅርብ ርቀት ላይ ወደ ዘጠኝ የሚሆኑ ኤምባሲዎችን በዙሪያዋ የያዘች፣ ከዛም ባለፈ ደግሞ ለመኖር በጣም ሴፍ ከሚባሉ የከተማችን አካባቢዎች መካከል አንደኛዋ ወይም ቁጥር አንድ የሚባል አካባቢ ነው። ስለዚህ ሳር ቤት ላይ ድርጅታችን እንግዲህ ሁለት ፕሮጀክቶችን ለሽያጭ አውጥቷል። የት አካባቢ ነው ካልከኝ፣ አፍሪካ ህብረት ጽፈት ቤት አካባቢ ላይ አፍሪካ ህብረት ቁጥር አንድ ና አፍሪካ ህብረት ቁጥር ሁለት ብለን ሁለቱንም ፕሮጀክቶቻችን በቅርብ እንግዲህ ሳር ቤት ና አካባቢዋን መልሶ ማልማት በሚለው መርሃ ግብር በአራተኛ ዙር የሊዝ ጨረታ እንደ ድርጅት አሸንፈን የወሰርናቸው ናቸው ፕሮጀክቶች ናቸው ማለት ነው። ሶ እነዚህ ፕሮጀክቶች ላይ እንግዲህ ከባለ አንድ መኝታ ከሰባ አምስት ካሬ ጀምሮ እስከ ባለ ሶስት መኝታ ድረስ በተለያዩ አማራጮች ነው ለደንበኞች ይዘን የቀረብ ነው። እንደ ሎኬሽን ቅድምን ብያሃለው። እንግዲህ ሳር ቤት ቀደምት ከሚባሉት የከተማችን አካባቢዎች መካከልም ስለሆነች በዙሪያችን የምናጣው ነገር የለም። ያ ማለት ምንድን ነው? ስንኖር እንደ ሰው ልጅ አስፈላጊ የምንላቸው ነገሮች በሙሉ በቅርብ ርቀት የምናገኝበት አካባቢ ነው። ከዛም ባለፈ ደግሞ እንደ ኢንቨስትመንት ደግሞ አስበው ለሚመጡ ደንበኞቻችን ከአፍሪካ ህብረት ጽሕፈት ቤት በቅርብ ርቀት መገኘቱ፣ በዙሪያው ደግሞ የተለያዩ የኤምባሲዎች መገኛ መሆኑ በራሱ የአካባቢ የዲፕሎማት ኤሪያ ነው። ስለዚህ ስናከራየውም በተሻለ ዋጋ ነው መከራየት የሚችለው። ለሚሸጡም ደግሞ ደንበኞች እንዳልኩት ኢንቨስትመንትን አስበው ለሚመጡም ደንበኞቻችን የተሻለ ገቢ ማግኘት የሚችሉበት እንግዲህ ልዩ እድልና አጋጣሚ ነው ያለው ማለት ነው። ሳር ቤት ፕሮጀክታችን ላይ ሽያጭ በጀመር በጣም በጣም ባጭር ጊዜ ውስጥ እውነት ለመናገር በርካታ ቤቶችን ሽጠናል። ዛሬ ድንገት ቢሆንም የመጣ ነው፣ ግን ደግሞ ሽያጩን የጀመርነው ኦልሞስት አንድ ሳምንት አካባቢ ሆኖናል። በዚህ አንድ ሳምንት ውስጥ ግን በጣም በርካታ ቤቶችን ሽጠናል። ምክንያቱም ያለነው ነው የፕሮሞሽን ፕራይስ ወይም የሽያጭ ማስጀመሪያ ዋጋ የምንለው ላይ ነው ያለ ነው። ስለዚህ እንግዲህ አሌክስ፣ ከአሁን በፊትም እዚሁ ሳር ቤት አካባቢ ሌላ ፕሮጀክት አውጥተን ነበረ፣ መስከረም አካባቢ ላይ ቫቲካን ኤምባሲ መውረጃው አካባቢ ገና የቤዝመንት ስራ ላይ ያለ ነበረ ለገበያ የወጣ ነው ቴምርን የተደረገው ያኔ ነበር ካስታወስክ። ስልሳ አርባ የምንለው ስፔሻል የሆነ ዲስካውንት ኦፈር ነበርን። ወይም ከአጠቃላይ ቤት ዋጋ ላይ ደንበኛው ስልሳ ፐርሰንት ከፍሎ አርባ ፐርሰንት ሙሉ በሙሉ ቅናሽ የሚያገኝበት ልዩ እድል ማለት ነው። በዛ መሰረት አብዛኞቹ ቤቶች እንግዲህ እዛ ፕሮጀክት ላይ ሶስት ወር ባልሞላ ጊዜ ውስጥ ነው ሸጠን ያጠናቀቅ ነው። አሁን እንግዲህ ኦልሞስት በዘጠኝ ወር ውስጥ ወደ አስራ ሁለተኛ ፎቅ ደርሷል ግንባታው። ይሄኛው ፕሮጀክት ደግሞ እንግዲህ በተለይም እዛ ላይ ይህንን እድል መጠቀም እየፈለጉ ለአጡ ደንበኞቻችን እያዩት ነው ፕሮግረሱ፣ በጣም በአጭር ጊዜ ውስጥ ምን አይነት ሁኔታ ላይ እንዳለ አብዛኛው ሰው ሰውም እያየ ስለሆነ ይህኛው ደግሞ ሁለተኛ እድል ነው ብለን ነው የምናስበው። ቅድም እንዳልኩ እንግዲህ እንደ አፓርትመንት ትልቁ ልዩነት የሚፈጥረው መገኛ ቦታ ነው ወይም ሎኬሽን ነው። ስለዚህ መሀል ከተማ መሆኑ ለዛውም ሳር ቤት ነው፣ የትራንስፖርት አማራጮች አሉ፣ ለመኖር ማሰብ ነው፣ ለኢንቨስትመንት አይዲያል ከሚባሉ ሎኬሽኖች መካከል አንደኛው ነው። ና የመጀመሪያው እንግዲህ ወደ እናንተ ይዘን የመጣ ነው ፕሮጀክታችን ሳር ቤት ላይ የሚገኘው አፍሪካ ህብረት ቁጥር አንድ ና ቁጥር ሁለት የምንላቸው ፕሮጀክቶች ናቸው ማለት ነው። ለማስታወስ ያክል ከሰባ አምስት ካሬ ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ ድረስ የተለያዩ አማራጮችን ይዘን ነው ወደ ደንበኞቻችን የወጣ ነው። ቅናሽም የሚያገኙበት ደግሞ ልዩ እድል አለ። ደንበኞቻችን ቅድሚያ የምንጠይቃቸው ክፍያ አለ፣ ግን ከዛም ባለፈ ከፍ አድርገው መክፈል ሲችሉ ዲስካውንት ወይም ልዩ ቅናሽ ማግኘት የሚችሉባቸውንም ልዩ እድሎች አመቻችተን ነው እንግዲህ የወጣ ነው ማለት ነው። በጣም ደስ ይላል። ጥሩ መረጃ ነው። በተለይ ሳር ቤት አካባቢ እንግዲህ እንዳልሁት የብዙ የዲፕሎማት ኤሪያ ነው እንግዲህ የአፍሪካ ህብረትን ጨምሮ ዙሪያውን በጣም በርካታ ዲፕሎማቶች የመገኛም እንደመሆኑ መጠንና ለከተማም እንግዲህ የከተማም ከተማ ነው የሚባለው። እንደዛ ከመሆኑ አንጻር ምናልባት ሰዎች ያንን ሊመርጡ ይችላሉ ብዬ አስባለሁ። የምን ያህል ጊዜ ፕሮጀክት ነው? ፕሮጀክቱ ከዚህ በኋላ በሁለት ዓመት ከስድስት ወር ነው አጠናቀም የምናስረክበው። ሳይት ክሊር አድርገን ወደ ግንባታ እየገባና ያለ ነው እንዳልኩ፣ ከዚህ በኋላ ግን በሁለት ዓመት ከስድስት ወር ሙሉ በሙሉ አጠናቀም የምናስረክበው ፕሮጀክት ነው የሚሆነው። ሙሉ በሙሉ የመኖሪያ አፓርትመንቶችን ብቻ የያዘ ዘመናዊ አፓርትመንት ሕንጻ ነው የሚሆነው ማለት ነው። ሙሉ በሙሉ መኖሪያ ሙሉ በሙሉ መኖሪያ ቤቶች ናቸው የሚሆኑት። በነገራችን ላይ አሌክስ፣ ይሄ ብቻ አይደለም። ፒያሳ ላይም እየሰሩ ያሉት ፕሮጀክት ስላለ ሞር፣ ስለዛ ደግሞ በደንብ ትግለጽልንና ና ለእኔ ስለነገረችኝ በደንብ ለተመልካቾች ና ለአንተ ደግሞ አሪፍ። እንግዲህ ፍቅር እንዳለችው ከሳር ቤቱ በተጨማሪም ፒያሳ ላይ የተለያዩ ፕሮጀክቶችን እንግዲህ ቴምር መገንባት ከጀመረ ትንሽ ቆይቷል፣ ይታወቃል። ከአሁን በፊትም የነበረን ኮንቨርሴሽን ላይ ገልጬ ይልሃለሁ። ፒያሳና አካባቢዋ ፈርሳ ወደ ልማት ስትገባ ወደ ስድስት የሚሆኑ ቦታዎችን የወሰድ ነው እንደ አፓርትመንት ሶስት፣ የንግድ ሱቆችን ለመገንባት ደግሞ ሶስት ቦታዎችን። ስለዚህ አሁን ላይ ሊሴ አንድና ሊሴ ሁለት የምንላቸውን የመኖሪያ አፓርትመንት ቤቶችን ብቻ ያዙ ህንጻዎቻችን ኦልሞስት ሽጠን እያጠናቀቅን ያለ ነው። አሁን ደግሞ ሊሴ ሶስት የምንለውን ፕሮጀክት እዛው ሊሴ ገብረ ማርያም ትምህርት ቤት አጠገብ ደግሞ ግንባታውን ጀምረን ደንበኞቻችንን ከባለ አንድ መኝታ ጀምሮ በተለያዩ የካሬ አማራጮች መሀል ከተማ ፒያሳ ላይ እንግዲህ ድጋሜ የቤት ባለቤት መሆን የሚችሉበትንም ልዩ እድል አመቻችተን እየመጣን ያለ ነው። እንዳልኩ እንግዲህ ሊሴ አንድና ሊሴ ሁለት ፕሮጀክቶቻችን አልሬዲ ግንባታም ሽያጭም ላይ መቆየታቸው ይታወቃል። ፒያሳ ቴምር ቴምር ፒያሳ መባል ከጀመረ ትንሽ ስለቆየ እነሱ ቀደምት ፕሮጀክቶች ናቸው ወይም ደግሞ ኦልሞስት እነሱን ሽያጭ እያጠናቀቅን ያለ ነው። ግንባታቸውም ደግሞ በተቀመጠለት እስኬጁል መሰረት ግንባታውም እየሄደ ነው። ደንበኞችም ደግሞ ግንባታውን መሰረት አድርገው ክፍያቸውን እየከፈሉ ነው የሚገኙት ማለት ነው። ስለዚህ አሁን ሊሴ ሁለት ፕሮጀክታችንም ኦልሞስት እያጠናቀቅን ስለሆነ ሊሴ ሶስትን ደግሞ ከሁለቱ ፕሮጀክቶቻችን በተለየ ግንባታውን ቀድመን ጀምረነዋል፣ ሽያጩን ከመጀመራችን በፊት ማለት ነው። ስለዚህ ግንባታውን አስጀምረነዋል ወይም ግንባታው እየተገነባ ነው ያለው በቅርቡ ደግሞ ወደ ሽያጭ የምናወጣው ሊሴ ሶስት ፕሮጀክት ይሆናል ማለት ነው። እንዳልኩት ከባለ አንድ መኝታ ጀምሮ በተለያዩ የካሪ አማራጮች ነው ወደ ገበያ የሚወጣው። ደንበኞቻችን እንግዲህ በግንባታ ሂደት መሰረት በሶስት አመት ነው ይሄም የሶስት አመት ፕሮጀክት ነው የሚሆነው። በሶስት አመት ውስጥ ግንባታውን መሰረት አድርገው ረዘም ባለ የክፍያ መንገድ ከፍለው ማጠናቀቅ የሚችሉበትን ልዩ እድል አመቻችተን ከዚህ በተጨማሪም ደግሞ ከአስር ፐርሰንት ቅድመ ክፍያ ጀምሮ ነው ደንበኞቻችን ቤት መግዛት እንዲችሉ እድሉን እየሰጠን ያለ ነው። ይሄም ማለት ምንድን ነው የምናየው ከስድስት መቶ ዘጠና ሺህ ብር ጀምሮ ነው እንግዲህ ፒያሳ ላይ የቤት ባለቤት ለመሆን መክፈል የሚጠበቅባቸው ዝቅተኛ የብር መጠን ማለት ነው። ከዛ ጀምሮ በግንባታ ሂደት መሰረት በሶስት አመት ከፍለው ማጠናቀቅ የሚችሉበትን ልዩ እድል አመቻችተን ደግሞ ሊሴ ሶስት ፕሮጀክትን ይዘን ደግሞ ወደ ገበያ እየመጣን ነው ማለት ነው። በጣም ደስ ይላል። ስለዚህ ከዚህ ከሱቅም በተጨማሪ መኖሪያም ነው፣ ፒያሳ ላይ ለአፓርትመንቶች ናቸው ይዛችሁ ይመጣችሁት ማለት ነው። አዎ አዎ ከሱቅም በተጨማሪ አፓርትመንቶቹ። አዎ አዎ አፓርትመንቶቹ እንዳልኩህ ሁለቱ ብሎኮቻችን ኦልሞስት ሽያጭ እያጠናቀቅን ያለ ነው። ሊሴ አንድ አውረዲ አብዛኛው ቤት አልቋል። ከዛ በኋላ ደግሞ ሊሴ ሁለት ነበር ያወጣ ነው። አሁን ሊሴ ሁለት ላይም አብዛኞቹ ቤቶች ተሽጠዋል። ኦልሞስት ወደ ዘጠና በመቶ የሚባለው የመኖሪያ ቤት ቁጥር ሽያጭ አልቋል ማለት ነው። አሁን ደግሞ ሊሴ ሶስትን ነው እንግዲህ ግንባታውን ጀምረን ወደ ደንበኞቻችን ይዘን እየወጣን ያለ ነው። ከዛ በተጨማሪ አንተ ምን እንዳልከኝ እንግዲህ የንግድ ሱቆችንም እየገነባን እየሸጥን ነው የሚገኘው። ፒያሳና አካባቢዋ ላይ የንግድ ሱቅም እንዳልኩህ ሶስት ፕሮጀክቶችን ነው እንደ ድርጅት ወስደን የነበረው። አሁን የመጨረሻው እንግዲህ ግዙፍ የሚባለው ወደ 4700 ካሬ ላይ ያረፈው ዘመናዊ ወይም ግራንድ ሞል ምንለው የንግድ ማዕከላችን ነው ሽያጭ ላይ ያለው ማለት ነው። እዚህም ላይ እውነት ለመናገር አብዛኞቹ የንግድ ሱቆቻችን ሽያጭ እያጠናቀቅን ያለ ነው። ግን ደግሞ ቅድም ብያለሁ፣ ግዙፍ ነው፣ ዘመናዊ ነው፣ አራት ሺ ሰባት መቶ ካሬ ላይ ያረፈ ነው በውስጡ በጣም ብዙ ሱቆችን የያዘ ስለሆነ ደንበኞቻችን እንግዲህ አሁንም እዛው መሀል ከተማ ፒያሳ ላይ ከሚኒሊክ አደባባይ ፊት ለፊት የንግድ ሱቅ ባለቤት መሆን የሚችሉበት እድልም አሁንም አለ ማለት ነው እንደ አጠቃላይ እንግዲህ እንደ ድርጅት አሁን ያልኩ አካባቢዎች ላይ ሳር ቤት ላይ ፒያሳ ላይ የመኖሪያ አፓርትመንቶችን እየገነባን እየሸጥን ነው። ከነዚህ በተጨማሪ ደግሞ ተክለ ሃይማኖት አካባቢ ተክላይ ሀይማኖት ምናልባት አሊያንስ ቶ ፍራንሲስ ትምህርት ቤትን ታቋዋለ ብዬ ያስባለሁኝ። አሌክሶ ሶ ከአሊያንስ ፍራንሲስ ትምህርት ቤት አጠገብ ደግሞ ግንባታው ወደ ሰባተኛ ፎቅ ላይ እየደረሰ ወደ ላይ አስራ አምስት የያዘ ከዚህ በኋላ በአጭር ጊዜ ውስጥ ገንብ ተናጠናቀ ለደንበኞቻችን የምናስረክበው ዘመናዊ የሆነ አፓርትመንት ህንጻም በተመሳሳይ እዛም ላይ ግንባታም ሽያጭም ላይ ነው ያለ ነው ማለት ነው። ከተክላ ሃይማኖት በተጨማሪ ደግሞ ወደ አያትና አካባቢዋም ላይ እንግዲህ የአያት አካባቢ ታውቀዋለህ። አሁን ላይ በተለይ ደግሞ ለመኖር ምቹ ከሚባሉ አካባቢዎች ዎቹ ከሚመርጡት አካባቢዎች መካከል አንደኛው አያትና ወደዛ አካባቢ ያሉ ሰፈሮችን ነው። ስለዚህ አያትና አካባቢውም ላይ ደግሞ እንደ ድርጅት እየገነባናቸው እየሸጥናቸው ያሉ አፓርትመንቶች አሁንም አሉን። ያ ማለት ምንድን ነው? ከአሁን በፊትም ነግር ያለውኝ ለሽያጭ ያወጣናቸው ፕሮጀክቶች እዛ አያት አካባቢ ብቻ ወደ አምስት ፕሮጀክቶች ነው ያሉት። ሶ ከእነሱ መካከል ኦልሞስት ሁለቱ ብሎኮቻችን ላይ ሙሉ በሙሉ ሽያጭ አጠናቀናል። ግንባታውም ኦልሞስት አልቆ ለደንበኞቻችን የሚረከቡበት ደረጃ ላይ እየደረሰ ነው ያለው። ከእነሱ በተጨማሪ ግን ባለ ሁለት መኝታ ጀምሮ ደንበኞቻችን በመረጡት አማራጭ የቤት ባለቤት መሆን የሚችሉበት ልዩ እድል አለ ማለት ነው። አንደኛው የቤዝመንት ስራ ላይ ይገኛል። ከዚህ በኋላ በሁለት አመት ከስድስት ወር የምናስረክበው ፕሮጀክት ነው የሚሆነው። ሌላኛው ደግሞ ባለ አስር ወለል ዘመናዊ አፓርትመንት ህንጻማለን እሱ ደግሞ ከዚህ በኋላ በአንድ አመት ተኩል አጠናቀ የምናስረክበው ፕሮጀክታችን ነው። አሁን ወደ አራተኛ ፎቅ ደርሷል ፕሮጀክቱ ማለት ነው። ሌላ ደግሞ ወደ ሰማንያ በመቶም ደግሞ የተጠናቀቀ ሌላ ሶስተኛ ፕሮጀክትም አለን ማለት ነው። ስለዚህ እንዳጠቃላይ እንግዲህ አሁን ላይ ድርጅት አሁን ያልኩ አካባቢዎች ላይ አፓርትመንቶችን ከባለ አንድ መኝታ ጀምሮ በተለያዩ የካሬ አማራጮች በአስር ፐርሰንት ቅድመ ክፍያ ግንባታ ና ግንባታን ብቻ መሰረት ያደረገ ረዘም ባለ የክፍያ ዙር ደንበኞቻችን እየከፈሉ ግንባታውን መሰረት እያደረጉ ማለት ነው፣ እየከፈሉ በግንባታ ሂደት መሰረት ደግሞ እየከፈሉ እኛም ደግሞ በተቀመጠለት የጊዜ ገደብ መሰረት አጠናቀን ለደንበኞቻችን ለማስረከብ እንግዲህ በደንብ እየተንቀሳቀስን ና ያለ ነው። አሁን ላይ ደግሞ ከሌላ ጊዜም በተሻለ ወይም ደግሞ ከተማችን እንግዲህ እያየናት ነው፣ እንደ አዲስ እየለማች ነው፣ እየፈረሰች ነው ያለችው። ስለዚህ ይህንንም ደግሞ ልዩ እድልና አጋጣሚ ተጠቅመን የተለያዩ ቦታዎች ሰዎችን በሊዝ ጨረታ እየወሰድን ለደንበኞቻችን የቤትም የንግድ ሱቅም አማራጮች እንግዲህ በስፋት እያቀረብን ያለነው። በቅርብም ላውንች የምናደርጋቸው በጣም ብዙ ፕሮጀክቶች አሉ። በድጋሚ እንደምንገናኝ እርግጠኛ ነኝ። ለአሁን ግን እነዚህም ፕሮጀክቶች እንግዲህ ወደ እናንተ ለማቅረብ ነው። ከፍቅር ጋር አንድ ላይ የመጣ ነው፣ በጣም ደስ ይላል። ስለዚህ እንግዲህ በሂደት በእርግጠኝነት በከተማችን አንድ ሰው እዚያ አካባቢ ብሎ የሚመርጠው ቦታ ላይ እንገኛለን ነው ይመስለኛል፣ አደለም? በቃ ደንበኛ መጥቶ የት ይሁንልህ ነው የምንለው። ምክንያቱም እንደሚፈልገው አማራጭ ከሎኬሽን አንጻር፣ ከፕሮግረስ አንጻር፣ ከአከፋፈል አንጻር ለደንበኞቻችን በቫራይቲ ወይም ደግሞ በአማራጭ ለማቅረብ ነው ድርጅታችን በደንብ እየሰራ ያለው ማለት ነው። ስለዚህ ጥሩ አርገሽ ነው ማርታ፣ እንግዲህ በደንብ ነው የነገረችን። አንቺም ይህንን እድል ስላገኘሽ ማስታወቂያ የመስራቱን እድል ስላገኘሽ ደግሞ ደስ ብሎኛል እኔ ያ እንግዲህ እኔም ጥሪ ካቀረብኩ በኋላ ተደዋውለን ካወረን በኋላ የሰራውት የመጀመሪያ ሪል ስቴት ማስታወቂያ ነው። መጀመሪያ የጠየቅኩትኝ ምን ምን ከዚህ በፊት ምን ሰርታችሁ አስረክባችኋል ስላለው ነገር ነበር። ና በደንብ ነው ግልጽ ያደረጉልኝ። እናም ለዛ ነው እኔ የተስማማሁት ማስታወቂያ ለመስራት ከዚህ በፊት በጣም ጥሩ ፕሮጀክቶችን ሰርተው ስላስረከቡ ለተመልካቾች ጥሩ ነገር እዤ ለመምጣት ስለፈለግኩኝ ለዛ ነው ከእነሱ ጋር መስራት የፈለግኩትኝ። ያው እንግዲህ ለእኔም እንደነገሩኝ ከሆነ እኔም ብላችሁ ስትመጡ በደንብ እንደምትስተናገዱ ተነግሮኛል። እንግዲህ ከታች በሚቀመጡላችሁ ስልኮች እየደወላችሁ መረጃ ማግኘት፣ ቤቶችን መግዛት ትችላላችሁ። አንተንም እነሱንም ማመስገን እፈልጋለሁ። እኛም እናመሰግናለን። እንግዲህ ፍቅር እንዳለችው ከመጣችና ታሪኳን ካጋራችን በኋላ እሷም እንደገለጸችልን የመጀመሪያ የሪል ስቴት ማስታወቂያዋ ነው። ስለዚህ ስራውም የመጀመሪያዋ ስለሆነ እንዳለችውም ደውላ በደንብ ያሉትን ነገሮች አጣርታ ከአሁን በፊትም ተገናኝተናል አውርተን በደንብ ከአሁን በፊት ስላስረከብናቸው ፕሮጀክቶችም መረጃዎችን ወስዳ በተቻለ መጠን እንግዲህ መታ ስታካፍል ወይም ስታጋራ የነበራትን ታሪክ አብዛኛው ሰው የተቀበለበትን መንገድ ታውቋለች። እሷም ና ለነሱ የተሻለ ነገር ማቅረብ አለብኝ ብላም ስላሰበች ለዛ ነው ወደዚህ የጋበዘችኝ እንጂኔ እንደውም ቢሮና ሳይት ላይ እንዲሰራ ነበረ እየጠየኳትኝ የነበረው። ግን አይ ካሁን በፊት እዚህ ላይ ወጥቼ ታሪኬን አጋርቼ አብዛኛው ሰውም ከኔ ሳይድ ቆሞ እኔ እንድበረታ እኔ ህይወቴን እንድቀጥል እንዳስተካክል በጣም ብዙ ሰዎች እያገዙኝ አገኝም ስለሆነ እዛው ላይ ነው ማስታወቂያው እንዲሰራ እንፈልገው ባለች መሰረት ነው እንግዲህ ወደዚህ አብረን የመጣ ነው። እንዳለችው እንግዲህ አሁን ያቀረብናቸውን አፓርትመንቶችም የንግድ ሱቆችም ለመግዛት የሚፈልጉ ደንበኞቻችን እንግዲህ ከታች ያስቀመጥነው ቁጥር አለ። በዛ ቁጥር ቀጥታ በመደወል ቴሌግራም ወይም ዋትሳፕ ላይም ቢደውሉልን መረጃዎችን ማግኘት ይችላሉ። የቤት ባለቤትም መሆን ይችላሉ ማለት ነው። በጣም አመሰግናለሁ። ቴምር ፕሮፐርቲስ ማርታ ፍቅርተ፣ በጣም አመሰግናለሁ። በርቺ። ይሄ መደም ጅማሬው ነው። እንግዲህ ከዚህ በኋላ በብዙ ስራ አብራችሁ እንደምትቀጥሉ ተስፋ አደርጋለሁኝ። በጣም አመሰግናችኋለሁ። እንግዲህ የተከበራችሁ ተመልካቾቻችን፣ እንግዲህ ዛሬ በድንገት ካገኘኋት ከፍቅርተ ጋር የነበረን እንደዚሁም ከማርታ ጋር ያደረግኩት ቆይታ ይህንን ነው የሚመስለው። እውነትም አዲስ ነገር ነው። ፍቅር ተይዛለን የመጣችሁ ማለት ነው። አግኟቸው፣ ከታች ባስቀመጧቸው አድራሻዎች እነሱን ማግኘት ትችላላችሁ። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ ና ደግሞ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከእኛ ጋር ያገናኟቸዋል። እኔ ያለምሰገድ ታደሰ ነኝ። መልካም ጊዜ።